ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ጥቅምት 16 2018 ዓ ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ በዚህ ሰዓት የተለያዩ መረጃዎችን የምትሰሙ ይሆናል። ወደ ወልቃይት የሚወስደን መረጃ እየዣለሁ። ወደ ወልቃይት ጌታቸው ረዳ ይሄዳል ተብሏል። ከዚህ ጋር በተያዘ እንደዚሁ ዝርዝር መረጃዎችን አዘጋጅቻለሁ። እሱን የምትሰሙ ይሆናል። እንደዚሁም ደግሞ ከግንባር መረጃዎች መካከል ሌሊቱን ፋኖ የተጠና ጥቃት ፈጽሟል። በካምፕ ላይ በተፈጸመው ጥቃት ከፍተኛ ሰብዓዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ከዛ ባሻገር እስር ቤት ተሰብሮም እንደዚህ እስረኞች እንዲያመልጡ ተደርገዋል። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ የማያደርሳችሁ ይሆናል። ሰራዊቱ ሊፈርስ ነው በሚል ጀኔራሉ እንደዚሁ ወደ ግንባር ወርደው አስቸኳይ ስብሰባ ጠርተዋል። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። ከዚህ በፊት ከታጣቂ ቡድኑ ጋር በዚህ ደረጃ የውጊያ ገጥሞን አያውቅም። አሁን የገጠመን ውጊያ በአይነቱ የተለየ ነው። በወታደራዊ አመራር፣ በመሬት ይዞ መዋጋት፣ በስምሪት በትጥቅና በተለያዩ የውጊያ ስልቶች የተለየ ውጊያ ገጥሞናል በሚል መከላከያ በዚህ ጉዳይ ላይ ግምገማ እያደረገ መሆኑን የሚገልጽ መረጃ አለ። ከዚህ ጋር በተያያዘም ዝርዝር መረጃ ከቦታው የማደርሳቸው ይኖራል። ይህንንም በተመለከተ እንግዲህ አዲስ ሰልጥኖ የገባ ኃይል አለ የሚል አዝማሚያም እንደዚሁ በመረጃዎች ላይ የተመሰረተ ሀሳብና አስተያየትም እየተሰጠ ነው የሚገኘው። ይህንንም በተመለከተ እንደዚሁ በዝርዝር የማደርሳችሁ ይሆናል። እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በተፈጸመ የደፈጣ ጥቃትም እንደዚሁ ዛሬ ማለዳ ከፍተኛ ሰብዓዊ፣ ቁሳዊ ጉዳት ደርሷል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁን ስትቆዩ እናንተም ለሚኖራችሁ ሀሳብ አስተያየት፣ ጥቆማ፣ ዜና ሲሜል ዶት ኮም ላይ ልትጽፉልኝ ትችላላችሁ በኢሜይል ከዛ ባሻገር ብዙዎቻችሁ ጥሪውን ተከትሎ ሰብስክራይብ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ሰብስክራይብ ለማድረግ ከእናንተ ምንም የሚጠበቅ ነገር የሚያስወጣችሁ ወጭ የለም። ሰብስክራይብ የሚለው መጫን ብቻ ነው። ከዛ ቀጥሎ የደወል ምልክቱን ብትጫኑት የግንባር ዝርዝር መረጃዎች በሚለቀቁበት ጊዜ የሚደርሷችሁ ይሆናል። ይህን እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ ነው የማመሰግነው። የፖለቲካ አስተላለፍና ወታደራዊ የኃይል አስተላለፍን በተመለከተ አስተያየቶችን አድርሳችሁኛል። በዚህ በኩል እንግዲህ በተለይ የህወሀትን እንደገና መምጣት የኤርትራን ጉዳይ፣ የአማራን ጉዳይ እንዲሁም ደግሞ አጠቃላይ ደግሞ የኢትዮጵያን ጉዳይ ከአብይ ጋር በማነጻጸር የአራትዮሽ የኃይል አስተላለፍ በሚል ረዘም ያለ ጽሁፍ ያጋራችሁኝ ያላችሁ ተመልክቸዋለሁ፣ በእጅጉ ነው የማመሰግነው። ከዚህ ላይ እንግዲህ የሱዳንንም የግብፅንም እንደዚሁ ወደኋላ ያሉ የኃይል አስተላለፎችንም ጨምራችሁበታል። ወደፊትም እንግዲህ ከዚህ ረዘም ካለው ጽሁፍ ውስጥ ሀሳቦችን እየወሰድኩ ከለታዊ መረጃዎች ጋር በዝርዝር የማደርስ ይሆናል። ሌላው ድሮንን በተመለከተ እንደዚሁ የድሮን ጥንቃቄዎች፣ አጠቃላይ የፋኖ እንቅስቃሴና የህዝቡን ደህነት በተመለከተ እንደዚሁ የጥንቃቄ መልእክቶች በሚል እንደዚሁ እናንተም አድርሳችሁኛል፣ በእጅጉ አመሰግናለሁ። አጠቃላይ ድሮን ጥቃት እና የድሮን ስምሪትን በተመለከተም እየደረሰ ያለውን ጉዳት በተመለከተ ማህበራዊ ሚዲያው ላይ ያለው እና በሚኒስትር ሚዲያ ላይ ያለው እንደ መደበኛ ሁኔታ ጉዳዩን እየተመለከተው ይገኛል። በየቀኑ በድሮን እና በአየር ኃይል በሰው አልባ አውሮፕላን ንጹሀን እየተጨፈጨፉ ነው የሚገኙት። ለዚህ የተቀናጀ እና የተባበረ ድምፅ ማሰማት ያልተቻለው ለምንድን ነው? ትላንትና እንኳ ከአንተ ዘገባ እየሰማሁት አራት ቦታዎች ላይ የድሮን ጥቃቶች ተፈጽመዋል። ስለዚህ የትኛው ሚዲያ ግን ይህንን በአበይትነት ወይም ደግሞ በዋና ጉዳይነት ይህንን ሲያሰራጨው አልተመለከትንም ሁሉም ነገር እየተለመደ ነው ወይ አንድ ሀገር ያለውን አጠቃላይ ወታደራዊ አቅም የድሮንና የምድር ጦር እንዲሁም የአየር ሀይልን በሙሉ በአንድ ህዝብ ላይ ሲያሰልፍ እንዴት ም ይባላል የሚል አስተያየትም አድርሳችኋል ያው እንግዲህ ብዙ ነገሮች በየለቱ እየተደጋገሙ ከመምጣታቸው ጋር ነው ፋኖን አንድነት በተመለከተም እንደዚሁ አስተያየቶች አድርሳችኋል በአዲስ አበባ እንደዚሁ ያለውን አጠቃላይ ሁኔታ በተመለከተም እንደዚሁ የኦነግ ሸኔ ስምሪቶችን በተመለከተና የተመረጡ ባለሀብቶችን ለማጥቃት የሚደረጉ እንቅስቃሴዎች አሉ። ይሄ ጉዳይ በኦነግ ሸኔ በቀጥታ ይመካ እንጂ ከዚህ ጋር በተያያዘ በቀጥታ ብልጽግናም የማይፈልጋቸውን ሰዎች በዚህ መንገድ ለማስወገድ ሊጠቀምበት ይችላል የሚል ጥቆማም አድርሳችኋል። ጉዳዩ እየተከታተላችሁት እንደሆነ ገልጻችኋል። እንግዲህ በአጠቃላይ በርከት ያሉ አስተያየቶችን ልካችሁልኛል፣ በእጅጉ አመሰግናለሁ። እንግዲህ ከጸጥታ ተቋማት በተለይ በጥንቃቄ መልእክቶችን የምታደርሱ ባላችሁበት ተቋማቶችም እንደዚሁ ሁኔታውን የምታደርሱ መረጃ ምንጮች በእጅጉ አመሰግናለሁ። በአድማጭ ተመልካቾቻችን ስም ይኸው ምስጋናችሁ ይድረሳችሁ። ወደ መረጃዎች ነው የምሄደው። ዛሬ በኢትዮጵያ እንግዲህ ከተከሰቱ ክስተቶች መካከል በአዋሽ ፈንታሌ አካባቢ የመሬት መንቀጥቀጥ ዛሬ ጠዋት መከሰቱ ነው መነጋገሪያ የሆነው። የመሬት መንቀጥቀጡ ተከስቷል። የመሬት መንቀጥቀጥ ንዝረቱ አዲስ አበባን ጨምሮ ናዝሬት፣ ደብረ ዘይት፣ ሸዋሮቢት፣ በአማራ ክልል ከሚሴ፣ ደብረ ብርሃን፣ ኮምቦልቻ ድረስ የተሰማ መሆኑን ከየአካባቢው እንግዲህ ንዝረቱ የተሰማቸው ሰዎች ይህንን መረጃ አጋርተዋል። የመሬት መንቀጥቀጡ ዛሬ ጠዋት ሁለት ሰዓት ከ25 ደቂቃ ላይ የተከሰተ ሲሆን የነዝረት መጠኑም እንደዚሁ በሬክተር ስኬል አራት ነጥብ ስምንት እንደሆነ ነው የተገለጸው። ይህንን በተመለከተ በአዲስ አበባ ዩኒቨርሲቲ የስነ ምድር እና የዚህ ዘርፍ ሊቃን ጉዳዩ እንግዲህ በስምጥ ሸለቆ ውስጥ የማያቋርጥ የመሬት እንቅስቃሴ በመኖሩ ህዝቡ ጥንቃቄ ሊያደርግ ይገባዋል ነው ያሉት። ሰሞኑንም በትግራይ እየተከሰተውም በቁሮና በአካባቢው እንደዚሁ ከዚህ ጋር በማያያዝ አሁን በስምጥ ሸለቆ አካባቢ ያለው የመሬት እንቅስቃሴ እና ውስጣዊ የመሬት የአለቶች እንቅስቃሴ ስለሚጨምር ሰዎች ጥንቃቄ እንዲያደርጉ አሳስበዋል። ወደ ሌላ መረጃ ስንሄድ የዓለም አቀፍ የምግብ ፕሮግራም በአማራ ክልል የሰብዊ እርዳታ ስራዎች እየተስተጓጎሉበት መሆኑን ገልጿል። ወርልድ ፉድ ፕሮግራም ወይም ደግሞ የዓለም የምግብ ፕሮግራም በወጣው መግለጫ በአማራ ክልል በተለያዩ አካባቢዎች ያለው የጸጥታ ችግር እርዳታ ለማድረስ ፈታኝ እንደሆነበት ነው የገለጸው። በካርታ በማሳየት እንግዲህ የእርዳታ ስርጭቱን እና የተስተጓጎሉበትን ቀጠናዎች ባሰራጨው መግለጫ በተለይ በምዕራብ ጎንደር መተማ መስመር እንዲሁም ደግሞ በምስራቅ አማራ ባሉ አካባቢዎች የሸዋና የወሎ ቀጠናዎች ነገሩ ተባብሶብኛል ሲል እንደዚሁ ባወጣው መግለጫ ገልጿል። በጸጥታ ችግር ምክንያት ወቅቱ መድረስ የነበረበት እርዳታ እንዳይደርስ እየሆነ ነው። ተረጂዎች ለከፋ ችግር እየተጋለጡ እንደሆነም እንደዚሁ ወርልድ ፉድ ፕሮግራም ይህንን መግለጫ ሲያወጣ አሳስቧል። ከዚህ ጋር በተያዘ እንግዲህ ከጸጥታ ጋር በተያዘ ተሽከርካሪዎችን በአንድ ጊዜ ማሰማራት እንዲሁም ደግሞ እርዳታን በአንድ ጊዜ ማጓጓዝ ስራዎችን ተግባራዊ እያደረገ እንደሆነም ነው እየገለጸው። ሌላው መረጃችን ትናንትና ፊልድ ማርሻል ብርሃኑ ጁላ በ118ኛው የሰራዊት በዓል ላይ የተናገሩትን ንግግር ተከትሎ በኤርትራ በኩል ድጋሚ ምላሽ ተሰጥቷል። በኤርትራ በኩል የተሰጠው ምላሽ እንግዲህ ያሰቡን ጉዳይ በተመለከተ የደመ የደመነፍስ ያለመረጋጋት የፖለቲካ ውድቀት ማሳያ የሆነ ጥያቄ በኢትዮጵያ ልሂቃን በኩል እየተነሳ ነው የሚል ምላሽ ነው የተሰጠው። ሬድሲ አቢሶም ተብሎ የሚጠራ ገጽ ላይ የታተመው የኤርትራ መንግስት አቋም በዚህ ጉዳይ ላይ እንግዲህ ኢትዮጵያ የኢትዮጵያ ልሂቃን ያሰውደ ፍላጎት ዓለም አቀፍ ህግን የጣሰ ነው ሲል ገልጿል። በዚህም እንግዲህ ይሄ ፍላጎት እንደገና ሊያሰምር የሚችለው ካርታ የሌለው መሆኑን ልናሳውቅ ይገባል ላል ጽሁፉ። ይልቁንም የውስጣዊ ፖለቲካ ውድቀት አቅጣጫ ማስቀየሪያ አጀንዳ እንደሆነ ግልጽ ነው በሚል እንግዲህ ረጅም ጽሁፍ በኤርትራ በኩል ወጥቷል። የታተመው ጽሁፍ የኢትዮጵያ ለይቃን ያሰብ ወደ ፍላጎት ዓለም አቀፍ ህግጋትንም እየጣሰ ነው የሚልም እንደዚሁ ተጨምሮበታል። በትላንትና ዕለት የጦር ኃይሎች ኢታማጆርሽም ፊልድ ማርሻል ብርሃኑ ጁላ በአሰብን በተመለከተ እንግዲህ በባሌም በቦሌም አሰብን ለማስመለስ የሚያስችል ወታደራዊ ቁመና ላይ መሆናቸውን መግለጻቸውን ተከትሎ እንግዲህ ከዚህ በፊት ተኝተን ነበር፣ አሁን ግን ነቅተናል። ከአሁን በፊት የተሰሩ ስህተቶች አይደገሙም። በቅርቡ የኢትዮጵያ ህዝብ 200 ሚሊዮን ሊደርስ ይችላል። ከዚህ አንጻር በሁለት ሚሊዮን ህዝብና በባዳን ሴራ ይሄ ህዝብ ታፍኖ አይቀጥልም የሚል እንግዲህ ዛቻና ማስፈራሪያ አይነት ንግግር ነው እየተናገሩት። ትላንትና አምባሳደር ዲና ሙፍቲ ከዚህ ጋር በተያያዘ በዲፕሎማሲ አሰብ እናገኛለን ቢሉም ፊልድ ማርሻሉ ግን ይህንን ተናግረዋል። ለማንኛውም ከዚህ ጋር የተያያዘ ነው የተሰጠው ምላሽ ወደ ሌሎች መረጃዎች ሲሄድ ወደ ወለጋ የሚወስድን መረጃ ነው የማስከትለው። በወለጋ በተለያዩ አካባቢዎች ከወትሮ ለየት ያለ መደበኛ ውጊያ እየተደረገ መሆኑን ወታደራዊ ምንጮች ገልጸዋል። ወታደራዊ የመረጃ ምንጮች ጉዳዩን በተመለከተ እንደሚሉት ኦነግ ሸኔ ላለፉ ስድስት ዓመታት ይህንን የመሰለ መደበኛ የግንባር እየተደራጀ የፊት ለፊት ውጊያዎችን አድርጎ አያውቅም ብለዋል። ሰሞኑን የሚያደርጋቸው ውጊያዎች ግን በውጊያ ስልትም በመሳሪያም የተለየ የውጊያ አይነት ሆኗል። ይህም በመከላከያ ውስጥ መነጋገሪያ የሆነ ጉዳይ መሆኑ ነው እየታወቀው ይህንን ተከትሎ እንግዲህ ኮማንዶም ሌሊቱን ወደ ነቀምት አየር ማረፊያ ከአዲስ አበባ ሲጓጓዝ ማደሩን መረጃዎች ጠቁመዋል። እንግዲህ ይሄ ስምሪት በወሰደው የመንግስት ኃይል በኩል መነጋገርያ የሆነው ይሄ የኦነግ ሸኔ ወታደራዊ ጥቃትና ውጊያ፣ ወታደራዊ የመረጃ ምንጩ እንደሚለው እንግዲህ ኦነግ ሸኔ ከውጭ ስልጠና የወሰደ አዲስ ኃይል ሳያስገባ እንዳልቀረ ነው በመከላከያ ግምገማ የተደረሰው። እንግዲህ በዚህ መሰረት ሰሞኑን በምዕራብ ወለጋ በተለይ መንዲ ተብሎ በሚጠራው ቦታ እየተደረገ ያለው ውጊያ ያለማቋረጥ ለሁለት ቀናት እየተደረገ ነው ያለው። አንድ ሙሉ የመንግስት ክፍለ ጦር ነው ውጊያ እያደረገ የሚገኘው። በዚህም የሸኔ ታጣቂዎችም እንግዲህ በአይነቱ ለየት ያለ ውጊያ እያደረጉ ነው እየተባለው በዚሁ ግንባር ነው። ከዛ ባሻገር በሆድጉሮ ወድለጋ እንደዚሁ በተለያዩ ግንባሮች ውጊያዎች እየተደረጉ ነው የሚገኘው። ይሄ የተለመደው የኦነግ ሸኔ አልሆነም። በደንብ ከሽምቅ ተዋጊነት የውጊያ ስልት ወደ መደበኛ የፊት ለፊት ተዋጊነት ስልት እየተለወጠ ነው። የተደራጀ ወታደራዊ ስምሪት አዋጊ ያለው የልዩ የውጊያ ስልትን የተከተለ ውጊያ ነው እየተደረገ ያለው ነው የሚሉት የወታደራዊ መረጃ ምንጮቹ የመከላከያ አዛዦች። ከሱዳን ሰልጥኖ የገባ አዲስ ኃይል አለ በሚል ጉዳዩን ወደ ላይ ሪፖርት ስለማድረጋቸው ተገልጿል። ይህንን ለማጣራትም እንደዚሁ ተጨማሪ ግብረ ኃይል ስለመቋቋሙ ተገልጿል። የመረጃ ምንጩ ይህንን ሲገልጽ በስድስት ዓመታት የውጊያ ዓመታት ኦነግ ሸኔ እንዲህ መሬት ቆንጥጦ ተዋግቶ አያውቅም። አሁን ግን አንድ ክፍለ ጦር የመንግስት ጦር በአምስት ግንባር ሲዋጋ ውሏል። እንግዲህ ከውጭ ሰልጥኖ ገብቷል የተባለውን ኃይልን በተመለከተ እንግዲህ ቀጠናዎቹን በተመለከተ መንዲና፣ የቄለም ወለጋ፣ የጋምቤላና የቤንሻንጉላ አዋሳኝ አካባቢዎች ከዚህ ጋር በተያያዘ ስማቸው እየተነሳ ነው። ቦታዎቹ በዚህ እንግዲህ ከፍተኛ ውጊያዎች እየተደረጉ ነው። ዛሬም በዚህ በምዕራብ ወለጋ፣ ቄለም ወለጋ፣ ሆርጉሩ ወለጋ ዞኖች አካባቢዎች ውጊያዎች ቀጥለዋል። ከዚህ ጋር በተያያዘ ተጨማሪ መረጃ ትላንትና ምሽቱን በርካታ የኮማንዶና የአየር ወለድ ኃይል በአየር ወደ ነቀምት ሲራገፍ አድረዋል ነው የተባለው ስምሪቱንም ከውጭ ኃይል ገብቶበታል በሚባለው የምዕራብ ወለጋ መንዲ ወረዳ እንደሆነ የመረጃ ምንጮቹ ገልጸዋል። ከዚህ ጋር በተያዘ እንግዲህ መንዲ ወረዳ ከጋምቤላና ቤንሻንጉልን የሚያገናኝ እንደዚሁም ይችን አካባቢ ደግሞ በተለይ የቤንሻንጉልን ቀጠና ኦነግ ሸኔ ላለፉት ሁለት ዓመታት በመቆጣጠር ከሱዳን ጋር የሚያገናኝ የጦር ኮሪደር አድርጎት እንደቆየ ይገልጻሉ። በዚህ ውጊያ የቤንሻንጉል የጸጥታ ኃይልም በአካባቢው ያለው ህብረተሰብም ከመንግስት ጎኖ እየተዋጋ ሲሆን ኦነግ ሸኔ ግን ታይቶ የማይታወቅ ውጊያ እያደረገ እንደሆነ የመረጃ ምንጮቹ ገልጸዋል። እንግዲህ ይህንን በተመለከተ መንዲ አካባቢ ሁለተኛ ቀኑን የያዘው ውጊያ ቀጥሏል ነው ያሉት። ከውጭ ሰልጥኖ ገብቷል የተባለው ኃይል ማን እንደሆነ ግን እስካሁን በግልጽ የተነገረ ነገር የለም። ምናልባት እንግዲህ የመንግስት ወታደሮች ውጊያው ሲከብዳቸው ጉዳዩን ለፕሮፓጋንዳ ወይም ደግሞ ጉዳዩን ውጫዊ ለማድረግ እና የሌላ ሶስተኛ ወገን እጅ አለበት በሚል ጉዳዩን ከፍ አድርገው መረጃውን እያሰራጩ ሊሆንም ይችላል። የሚለው ሌላዊ መረጃ ምንጭ። ከዚህ ጋር በተያያዘ ኦነግ ሸኔም ቢሆን ይህንን ውጊያ ለማድረግ የሚያንስ አቅም አይኖረውም። ላለፉት ስድስት ዓመታት ተከታታይ የውጊያ ልምዶችን ሲያዳብር፣ ወታደራዊ ስልጠናዎችን ሲወስድ በጫካ የቆየ ኃይል ነው። ይህንን ውጊያ ለማድረግ ሊከብደው አይችልም። ሁልጊዜም እንግዲህ ችግሮችን ውጫዊ በማድረግ የሚታወቀው የብልጽግና የመከላከያና የፖለቲካ ኃይል ይህንን አጀንዳ ይዞት እየወጣ ሊሆን ይችላል ሲሉ አስተያየታቸውን ሰጥተዋል። ወደ ሌላው መረጃችን ሲሄድ ወደ ወልቃይት የሚወስደን መረጃ ነው የሚያስከትለው። ዛሬ ጌታቸው ረዳ ለሁለተኛ ጊዜ ወደ ወልቃይት ሁመራ ይጓዛል የሚል መረጃ ዛሬ ማለዳ ወጥቷል። ከውስጥ የወጡ መረጃ ምንጮች እንደሚሉት በሰላም ሚኒስተር የሚመራ የፌዴራል ባለስልጣናትን የያዘ የልዑካን ቡድን ዛሬ ወደ ሁመራ ከተማ ይገባል ተብሏል። በልዑካን ቡድኑ ውስጥ ጌታቸው ረዳ ይገኝበታል። ጌታቸው ረዳ ባለፈው ግንቦት ወር ወደ ወልቃይት ሄዶ ከነኮሎኔል ደመቀና ከህዝብ ተወካዮች ጋር መነጋገሩ ይታወቃል። የዛሬው የሰላም ሚኒስተር እና የነጌታቸው ጉዞ ባለፈው እነኮሎኔል ደመቀ ዘውዱ ካቀረቡት የተፈናቃዮች ሰላማዊ ጥሪ ጋር የተያያዘ እንደሆነም የመረጃ ምንጮቹ ይህንን አጠናክረዋል። እንግዲህ ከሁለት ሳምንት በፊት ኮሎኔል ደመቀ ዘውዱና የዞኑ አስተዳዳሪ አቶ አሸተ ተደምለው ወደ አዲስ አበባ ለአስቸኳይ ጉዳይ ከተጠሩ በኋላ በአዲስ አበባ ከተመስገን ጥሩነህ ጋር ከአደም ፋራህ ጋር እንዲሁም ደግሞ ከአረጋ ከበደ ጋር ከተነጋገሩ በኋላ በመንግስት ሚዲያዎች መግለጫ መውጣታቸው ይታወቃል። ሰላማዊ ተፈናቃይ እንቀበላለን የሚል ጥሪ ማድረጋቸው ይታወቃል። ያው ጉዳዩ እንግዲህ በበርካቶቹ መነጋገሪያ ሆኖ ነበር። በተለይ ኮል ኮሎኔል ደመቀ ዘውዱ ያቀረቡትን የተፈናቃዮች ጥሪ ተከትሎ በወልቃይት ህዝብና በወልቃይት የተለያዩ ኮሚቴዎች ብርቱ ተቃውሞ ገጥሟቸው ነው የሰነበተው። ህዝቡ መጀመሪያ የማንነት ጥያቄው ሳይመለስ ተፈናቃይ ለመቀበል ጉዳዩን ውስብስብ እያደርገዋል በሚል የፖለቲካ ሻጥር አለው ወይስ ደግሞ እንደራያና ጠለምት ስርዓት አልበኝነትንና የፌደራል ኮማንድ ፖስት ተብሎ አካባቢውን በዚህ መንገድ ለችግር ውስጥ ለመክተት ነው ወይ የሚል የተለያዩ ጥያቄዎችን ጠይቀዋቸዋል እነ ኮሎኔልን። እነ ኮሎኔልም እንግዲህ ለዚህ የተለያዩ ጥያቄ ምላሾችን ሰጥተዋል። ከሰጧቸው ምላሾች መካከል አንደኛው የአስተዳደሩ አይፈርስም፣ በጀት ተፈቅዷል፣ ምርጫ ይደረጋል፣ የአስተዳደሩ ሙሉቅና ተሰጡታል የሚሉ ጉዳዮችን ቢሆንም ግን ይሄ ውሃ የሚቋጠር አይደለም፣ መጀመሪያ ጥያቄው መመለስ አለበት የሚል ቅድሚያ የኛ ጥያቄ መመለስ አለበት የሚል ጠንካራ አቋም ነው ሲንጸባረቅ የቆየው። ተቃውሞን በዚህ ጉዳይ መቀስቀሱ ተገልጿል። የተለያዩ የወልቃይት ማህበራት እንዲሁም ደግሞ የአማራ ህዝብ ጥያቄዎችን የሚከታተሉ አካላት ይህንን ሲያወጡ ነው የቆዩ። የዛሬው የሰላም ሚኒስትርና ጌታቸው ረዳ ጉዞን በተመለከተ ዘጌት ብሎ የወጣ መረጃ ተፈናቃዮችን ለማስመለስ ከነባራዊ የነባራዊ ሁኔታውን ለመገምገም እንዲሁም ደግሞ የመስክ ምልከታ ለማድረግ እና ከህዝብ ተወካዮች ጋር ለመወያየት ያለም እንደሆነ መረጃዎቹ ጠቁመዋል። እንግዲህ ባለፈው ግንቦት ወር በነበረው ውይይት ጌታቸው ረዳ የተለያዩ አወዛጋቢ አስተያየቶችን መስጠቱ ይታወቃል። እንግዲህ ቪዲዮዎቹን ተቆርጠው ወጥተው ነበር። ጌታቸው አሁን ከነደብረ ጽዮን ቡድን የፖለቲካና የኃይል የበላይነት ትግራይን ወክሎ ለማግኘት የሚያደርገው ሩጫና ፍትጊያ ጋር በተያያዘ እንግዲህ አንዱ ጦስ ለወልቃይት እየተረፈ ነው፣ ለራያ ለጠለምትና ለኮረም እንደዚሁ ጣጣው ተርፏል። ጌታቸው ረዳ በኩል እንግዲህ ድጋፍ የሚደረግለት የትግራይ የሰላም ኃይሎች እየተባለ የሚጠራው ኃይል በወልቃይት ወታደራዊ ይዞታ እንዲያገኝ የሚያደርጉ እንቅስቃሴዎች መኖራቸውም ከዚህ በፊት በይፋ በተደረጉ መረጃዎች ተመላክቷል። ጌታቸው ረዳ ተመላሽ ተፈናቃዮችን ደህንነት ለመጠበቅ በሚል የትግራይ የሰላም ኃይል እየተባለ የሚጠራውን በአፋር በጠለምት እንዲሁም ደግሞ በኮረም ቀጠና ራሱን እያደራጀ የሚገኘውን ታጣቂ ይህንን በመከላከያ መለዮ ተፈናቃዮችን ለመመለስ በሚል ወደ ወልቃይት ለማስገባትና ለማሰማራት እንቅስቃሴዎች እያደረገ መሆኑም መረጃዎች ይገልጻሉ። እንግዲህ ይህንን በተመለከተ የመከላከያን መለዮ በመልበስ ወደ አካባቢዎቹ ይገባል የተባለውን ኃይል በተመለከተ እስካሁን ድረስ የመጨረሻ ውሳኔ አልታወቀም። የጌታቸው ቡድን በትግራይ ፖለቲካ ተቀባይነትን እንዲያገኝ በሚል አብይ አህመድም በወልቃይትን ለጌታቸው እጅ መንሻ እንዲሁም ደግሞ ለአማራ የፖለቲካ ሚዛን ማስጠበቂያ በሚል እንደ ካርድ እየተጠቀመበት ነው የሚገኘው። የጉዳይ እጅግ አሳሳቢ ነው የሚሉት የወልቃይት ጥያቄ የሚከታተሉ የመረጃ ምንጮች። ከዚህ ባሻገር እንግዲህ ሕዝቡ እነ ደብረ ጽዮንን ጦር ታጥቀው በሱዳንም በተከዜም ማቋርጠው ይመጣሉ የሚለውን ጉዳይ በተጠንቀቅ እየጠበቀ ባለበት በዚህ ሰዓት ጌታቸው ረዳ በአዲስ አበባ በኩል በአውሮፕላን ወደ ሁመራ የሚያደርገው ተከታታይ ጉዞ የጌታቸው ቡድን እጅግ ውስብስብ ነገሮችን ይዞ እየመጣ ያውም ደግሞ የአማራ ብልጽግናን እና አብይ አህመድን ተደግፎ ይዞት የሚመጣው መንገድ የአካባቢው ጥያቄ እንዳይመለስ የሚያደርግና ውስብስብ ነው ብለዋል። እንግዲህ በዚህ በኩል ጉዳዩ ጥያቄውን አጓጉል አድርጎታል ሲሉ የሚገልጹት አንድ የወልቃይት ማንነት አስመላሽ ኮሚቴ ጉዳዩን በትኩረት እየተከታተሉ እንደሆነ ነው እየገለጹት። ወደ ሌሎች መረጃዎች ይሄዳለሁ። ወደሎች መረጃው ሲሄድ ወደ ምራብ ጎንደር የምንስደል መረጃ ነው የማስከትለው። በምራብ ጎንደር ሽንፋ ከተማ ተኩስ ተቀስቅሷል። በቋራና በመተማ ዋና መንገድ በምትገኘው ሽንፋ ከተማ ፋኖ ሌሊት ገብቶ አብዛኛውን የከተማዋን ቦታዎች ይዟል የሚሉት የአይንም ማኞች የመንግስት ኃይል ደግሞ ከሁለት ካምፖች፣ ከልዩ ኃይልና ከመከላከያ ካምፕ ሽኩሪያ መውጫና ወደ መከላከያ ካምፕ ከሚባሉ ቦታዎች ላይ ካምፕ ሳይወጣ ያጸፋ ምላሽ ተኩስ እየሰጠ ነው የሚገኘው። ይሄ መረጃ እስከተጠናቀረበት ጊዜ ድረስ በሁለቱም በኩል ተኩስ ቢኖርም ሞትና ቁስለኛን በተመለከተ የደረሰ ጉዳት የለም። ሆኖም እንግዲህ በተለዋጭ ሁኔታ ውስጥ ነው ያለው። ሁኔታው ምን ሊፈጠር እንደሚችል አይታወቅም። የከተማዋ እንቅስቃሴም ማለዳ ቁሟል፣ ሁሉም ወደ ቤቱ ገብቷል ሲሉ ነው አንድ የመረጃ ምንጭ የገለጹት። ሽንፋ ከተማ ማለት ቋራ ቋራ ወረዳ ሆና ቋራንና መተማን የዞኑን ከተማ የምታገናኝ በአጠቃላይ ወደኋላ እስከ አለፋ ጣቁሳድ ወደ ባህር ዳርም ወደ ጎንደርም በደንቢያ በኩል የሚያገናኝ መስመር መተላለፊያ ነው ከሱዳን በመተማ ሽንፋ በኩል ሲሉ እንግዲህ የቦታውንም የኮሪደር አስፈላጊነት በዚህ ልክ ገልጸውታል። ቋራ ትላንትና በቋራ ወረዳ ሳሊያህ ተብሎ በሚጠራ ቦታ በተፈጸመ የድሮን ጥቃት ረፋድ ላይ ድሮን ጥቃቱ አራት ሰዓት የተፈጸመው ሰባት ሰዎች ሲገደሉ፣ ሶስት ከባድ፣ ሁለት ቀላል ቁስለኛ ሆነዋል ሲሉ የመረጃ ምንጮቹ ይህንን ገልጸዋል። እንግዲህ መኖሪያ ቤት ላይ ነው የድሮን ጥቃት የተፈጸመው። ከተገደሉት ውስጥ የስምንት ዓመት ታዳጊ ይገኝበታል። የጋሪ ስራ ላይ ተሰማርቶ የነበረ የጉልበት ሰራተኛ ትላንትና ቆስሎ ነበር፣ ዛሬ ህይወቱ ስለማለፉ ነው የተሰማው። ዛሬም በተለያዩ ቦታዎች የድሮን አሰሳዎች እና ቅኝቶች እየተደረጉ መሆናቸው ታውቋል። ስልታዊ ጥቃት የሚለው እንግዲህ አዲሱ የዘመቻ ስምሪት የድሮን ጥቃት ስልታዊ ጥቃት እየተባለ እየተጠራ ነው የሚገኘው። በዚህም እንግዲህ በአማራ ክልል በሁሉም ቦታዎች የድሮን ቅኝትና ሰሳዎች እየተደረጉ ናቸው። መነሻቸውን ባህር ዳር ያደረጉ ድሮኖች ወደ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር እንዲሁም ደግሞ ወደ ጎጃም የተለያዩ ቀጠናዎች ስምሪቶችን እያደረጉ ሲሆን መነሻቸውን ከአፋርና ከኮምቦልቻ ያደረጉ ድሮኖች ደግሞ በወሎ የተለያዩ ቦታዎች በሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ወሎ ቀጠናዎች ስምሪት እያደረጉ ነው። አልፎ አልፎ ከደብረ ዘይት የሚነሱ እንደዚሁ በሸዋ የተለያዩ አካባቢዎች ስምሪት ወስደው ቅኝት እያደረጉ መሆናቸውን የመረጃ ምንጮቹ ገልጸዋል። በትላንትና ሁለት ብቻ እንግዲህ ከአራት በላይ የድሮን ጥቃቶች ተፈጽመዋል። ሁለቱ የድሮን ጥቃቶች በራሱ በመንግስት የጸጥታ ኃይል ላይ ጉዳት ሲያደርሱ አንደኛው በቆቦ የተፈጸመው የድሮን ጥቃት በሚሊሻ ቤተሰብ ላይ ነው ጉዳት ያደረሰው። የሚሊሻ አባሉ በመንግስት ግዳጅ ውስጥ የሚገኝ ሲሆን ልጁና ባለቤቱ ድንጋይ ቀበሌ ተብሎ የሚጠራው አካባቢ በድሮን ጉዳት ደርሶባቸዋል። ሌላው ደግሞ በፋኖ ተማርከው የነበሩ ምርኮኞች ላይ ተሽከርካሪ ላይ በተፈጸመ የድሮን ጥቃት ምርኮኞቹ፣ እንዲሁም ደግሞ እነሱን ጥበቃ ላይ የነበሩ የፋኖ አባላት ላይ ጉዳት ደርሷል። ይሄ የሆነው በባህር ዳር ከተማ በቅርብ ርቀት በሚገኝ ቦታ ነው። በዚሁ ቀጠና የማስከትለው መረጃ አለኝ። በዚሁ በባህር ዳር አቅራቢያ እንግዲህ በሚገኙ አካባቢዎች ደቡብ አቸፈር፣ ዱርቤቴ ማለዳ ፋኖ በካምፕ ላይ በፈጸመው ጥቃት ወታደራዊ ኪሳራ መድረሱ ነው እየታወቀው። ፋኖ በሌሊት እንግዲህ ከበባ አድርጎ ንጋት ላይ በካምፕ ላይ ጥቃት ፈጽሟል። በዚህም የንጋት ጥቃት እስካሁን ድረስ በቁጥር ያልታወቀ የሚሊሻና የፖሊስ ኃይል ሙትና ቆስለኛ ሲሆን ከአስር በላይ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። የታቀደ ጥቃት ነበር የተፈጸመው የሚለው የመረጃ ምንጭ እንግዲህ ምንጭ ፋኖ በሶስት አቅጣጫ ወደ ከተማዋ በመግባት በሚሊሻ ካምፕ ላይ የታቀደ ጥቃት ፈጽሞ በጥቃቱም እንግዲህ ከፍተኛ ጉዳት አድርሷል። በከተማዋ በስተምስራቅ በኩልም በነበረ የመከላከያ ካምፕ አቅራቢያ እንደዚሁ ሶስት ወታደሮች እስከነ ትጥቃቸው በፋኖ ስለመማረካቸው የመረጃ ምንጮቹ ገልጸዋል። እንግዲህ ከሁለት ወራት በፊት በተመሳሳይ በዚህ ከተማ የሌሊት ጥቃት ተፈጽሞ በርካታ የሚሊሻ አባላት ጉዳት እንዳስተናገዱ ያስታወሱት የመረጃ ምንጩ በዚህ ዘመቻ በፋኖ ላይ የደረሰ ጉዳት የለም፣ ፋኖ ዘመቻውን ከፈጸመ በኋላ ወደኋላ በሰላም ስለመውጣቱ ሲገልጹ አያይዘውም በዚህ በማለዳ ዘመቻ ተጨማሪ መረጃ እንግዲህ ዱር ቤቴ ፖሊስ ጣቢያ በተፈጸመው ጥቃት እስር ቤቱ ተሰብሯል። እስረኞች አምልጠዋል። ከእስረኞቹ የተወሰኑት ፋኖን ተቀላቅለው ወደ ጫካ ስለመሄዳቸው ነው የመረጃ ምንጮቹ ይህንን የገለጹት። ሌላው መረጃችን ወደ ፓዊ መተከል፣ ዱር ቤቴ አዘና በሶስት ቀናት ብቻ ከ22 በላይ የመንግስት የሚሊሻ አባላት ወደ ፋኖ ስለመቀላቀላቸው የሚገልጹ መረጃዎች ናቸው። ተጨማሪ የመከላከያ አባላትም እንደዚሁ ከእነ ትጥቃቸው ወደ ፋኖ ስለመቀላቀላቸው የወጡ መረጃዎች ያሳያሉ። ሌላው መረጃችን ወደ አምባሰል የሚወስድን መረጃ ነው። አምባሰል ቀጠና እንግዲህ አምባሰል ወረዳን ባይሆን በሀብሩ ወረዳ በአምባሰል ተራሮች ስር በምትገኘው ውርጌሳ ከተማ ጎንፎ ጨፌ ተብሎ በሚጠራው አካባቢ የሰራዊቱ ጀኔራሉን ሰብስቧል ተብሏል። ጀኔራሉ በግንባር በውጊያ በምሽግ የሚገኝ ሰራዊቱን እየሰበሰበው በቀጠናው ሰሞኑን በተደረጉ ውጊያዎች የደረሰውን ጉዳትና ያለተኩስ ልውውጥ እጃቸውን የሰጡ ወታደሮች ቁጥራቸው መጨመሩን ተከትሎ ነው። በዚህ ምክንያት ስብሰባ የጠራው ጀኔራሉ ሰራዊቱ ሊፈርስ ነው የሚል ከፍተኛ ስጋት እንዳለው የመረጃ ምንጮቹ ገልጸዋል። እንግዲህ በጀኔራሉና በተሰብሳቢዎቹ በሰራዊቱ መካከል መስመራዊ አዛዦችን ጨምሮ የሚኖረውን ስብሰባ ዝርዝር አጀንዳ በተመለከተ እንደደረሰ የሚቀርብ ይሆናል። በኦርጌሳ ዙሪያ አንድ የሻምበል መሪን ጨምሮ ሰላሳ ሁለት ወታደሮች በሁለት ሰዓታት ውጊያ እጅ መስጠታቸው በዚህ እንግዲህ ከፍተኛ ስጋት ፈጥሯል። የእነሱን ፈለግ ሊከተል ይችላል፣ ሌላው ሰራዊት ወደ ፋኑ በቀላሉ ሊቀላቀል ይችላል የሚል ስጋት እንዳላቸው ነው የተገለጸው። ወደ ስማዳ የሚወስድን መረጃ ላስከትል። በደቡብ ጎንደር ስማዳ በተፈጸመ ድንገተኛ ጥቃት ሰብአዊ ቁሳዊ ወታደራዊ ኪሳራ ደርሷል ነው የተባለው። ምክሬ ተብሎ ከሚጠራው አካባቢ ወደ ወገዳ ዋና ከተማ ወደ ወረዳው ዋና ከተማ ወገዳ ሲመለስ የነበረ ከዘመቻ ሲመለስ የነበረ የመንግስት ኃይል ላይ ነው ሽሚያ አዝማች ተብሎ የሚጠራው ቦታ የደፈጣ ጥቃት እየተፈጸመው፣ ዛሬ ማለዳ የተፈጸመ የደፈጣ ጥቃት ነው። ከዚህ መረጃ አንድ ሰዓት ቀደም ብሎ የተፈጸመው የደፈጣ ጥቃት የደረሰው ጉዳት በዝርዝር አልታወቀም። ይህንን ተከትሎ በአካባቢው ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል። በውጊያው ግን እስካሁን ድረስ የደረሰው ጉዳት በዝርዝር አልታወቀም ሲሉ የመረጃ ምንጮቹ ይህንን ጨምረው ገልጸዋል። ለሰዓት ከተለያዩ አካባቢዎች በማሰባሰብ ወደ እናንተ ያቀረብኳቸው መረጃዎች እነዚህን የሚመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ